ዛሬ ቤተሰቦቼ የብሩኬ ከባድ ውሳኔ ማለት ነው። በጣም ከባድ ነው። በጣም ያሳዝናል። ሰላም ሰላም፣ ውድና እየተከበራችሁ የምትክ የዩቱብ ቤተሰቦች እንዴት አመሻችሁ ነኝ? ሁሉ ሰላም ሁሉ መልካም ነው ወይም እኛ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አድርጋለሁ። በያላችሁበት ሰላማችሁን ጤናችሁን ብዝት ትርፍርፍ ይበልልኝ። ለዚህ ዩቱብ ቻናልም አዲስ የሆናችሁ ሰብስክራይብ በማድረግ የደወሉን ምልክት በማጥቆር ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። የኔ ውዶች ቪዲዮንም ላይክ ላይክ አድርጎ አይከፈልበትም። ያው መልካም ልብ ያለው ሰው ብቻ ማለት ነውና፣ ዛሬ እንግዲህ የብሩኬ ያው ከባድ ውሳኔ ነው። እውነት ነው። ብሩኬ ላይ አልፈርድም ምክንያቱም ደግሞ ብዙ ጊዜ ይሄ ልጅ ታግሷል። እነዚህ ልጆች ቢጋደሉስ እኔ እንደውም በፊት በእውነት ነው የምላችሁ፣ ቤተሰቦቼ እውነት ራሱ አልመሰለኝም። በቃ የፋሲልና የብሩኬ ነገር እውነት ራሱ አልመሰለኝም ነበርና፣ በቃ ትናንትና እንደመጣ ብሩኬ ሲመታውን እውነት መሆኑን ያወቁትና፣ ሀይሚ በጣም እያጠፋች ነው። ቤተሰቦቼ ያው ሁላችንም ሀይሚን እንወዳታለን፣ ግን ቢሆንም እውነት አሁን ላይ በጣም እያጠፋች ነው። ምክንያቱ ደግሞ ጥፋቷ ምንድነው? ሀይሚ አትውጪ ሲላት ትወጣለች ከአንዴም ሁለት ጊዜ፣ አትውጪ ሲላት ፋሲልን ታገኘዋለች። እና ይሄ ደግሞ አስቡ፣ እዚህ ልጅ ላይ ምን አይነት ነገር እንደሚፈጥር አስቡና፣ ሀይሚ በጣም እያጠፋች ነው። ሲቀጥል ደግሞ ተይህን አታድርግ የሚላትን ነገር ሀይሚ ልጅነትም ይሁን እኔ እንጃ ብቻ አላቅም፣ አለማወቅ የሚሆን አላቅም። ብሩኬ የሚላትን ነገር አትሰማውም። እና ዛሬ እንግዲህ ብሩኬ በሁለት መሀል ባለው ነገር ከባድ ውሳኔ ነው የወሰነው። እሱም ደግሞ የመጨረሻ መለያየት አለብን፣ ይበቃናል። ሀይሚ በጣም እንደመወድሽ ታውቂያለሽ፣ በጣምም ነው መወድሽ ግን ከዚህ በኋላ ራስሽን ጠብቂ። እኔ እና አንቺ ነገር ግን እዚህ ጋር ያበቃል መለያየት አለብን የሚል ነገር ነበረና ሀይሚን በጣም ተርበት ብታ ነበረ ያው ግን ከመጀመሪያውን በቃ አታይ እሱ እኔ ሳላይ ይህን ቀለበት እስከ ማሰር ድረስ ደርሰሻል። እሱ ይቅር ብዬ ተበዳይ እኔ ነኝ ግን ይሁን ብዬ ታይ ከቤት አትውጪ፣ ለህይወትሽ ብዙ ነገር እየሰማ ነው፣ ለህይወትሽም ጥሩ አደለም። ላግኝሽ ሲልሽም አታገኙ፣ ስልክም አታንሽለት ስልሽ እየሰማሽኝ አደለም። ስለዛ ከዚህ በኋላ እኔ ከአንቺ ህይወት ውስጥ መውጣት አለብኝ። የፈለግሽውን ማድረግ አለብሽ። በራስሽ ጉዳይ ራስሽ መጨረስ አለብሽ። እኔ እዚህ ድረስ ይሄጃለሁ። እንደ ወንድ ልጅ ደግሞ በእኔ በኩል የሚመጣውን እኔ እወጣለሁ። በዓልም ነው ወደ እናቴ ጋር መሄድ የማይቀር ነው እና እኔ ስለምን ልጨነቅ? ስለማትሰማኝ እንደ ልጅ ነው ሁለ ነገሯ። እንደ ጻንጅ ስለሆነ ሀይሚ ጻንጅ አለነች በአሁን ሰዓት። እንደ ጻንጅ ስለሆነ ሁለ ነገሯ በቃ እኔ ከዚህ ጉዳይ መውጣት አለብኝ። በቃ አልቻልኩም ያለው ብሩኬ እና ሀይሚ ጋር በጣም ስህተት አለ። ቤተሰቦቼ በጣም በጣም ሀይሚ እኔ እንደውም ፕራንክ ነው እያልኩ ነበረ፣ ግን ይሄ ነገር እውነት የምር ነው ፕራንክ አደለም። ምክንያቱም እኔ የሆን የሆነ ሰዓት ላይ ፋሲል የሚጠቀማቸዋለው ማላዎች አሉና እንደ እንደውም የሆነ ሰዓት ላይ ፕራንክ አይደለም እንዴ እያልኩ ማሰብ ጀምሬያለሁ። እና ሀይሚጋ በጣም ስህተት አለ። ቤተሰቦች ስህተት እየሰራች ነው እውነት። ይሄ ልጅ እኮ ወንድ ልጅ ነው፣ እየታገሰ ነው ስለሚወዳትም፣ ጥግ ድረስ እየተፋለመ ነው። እንደዛም ሆኖ ደግሞ እሱ ልታግዘው አልቻለችም። እሷ ልታግዘው የሚገባው በምን ነበር? አትውጪ ካላት አለመውጣት፣ ስልክ አታንሽለት ሲደውል ካላት ስልክ አለማንሳት ከዚህ በዚህ ብሩኬ ልታግዘው ይገባ ነበር። አሁን ትናንትና ባታገኘው ብሩኬ ፋሲልን አይመታውም ነበር አ እንደመጣ ነበረ። ፋሲልን የመታው ከእሷ ጋር የሆነ ነገር ነው። በቃ ስለሚወዳት የሆነ ነገር ነው ብልጭ ያለበት። ብሩኬ ወዲያው ምንም ሳይሰማው ነው የመታውና እነዚህ ልጆች ቢጋደሉስ የማለ ይባላል። ምንም አረገኝም ነው እኮ አሁን የምትለው ሀይሚ ታ የሆነ ነገር ያደረግሻለሁ ይህ ሲላት አትሰማውም። በቃ ምንም አያደርገኝም ተራ ሰው አይባልም እኮ ተራ ሰው የምትሉት ሰው ነው። አሁን ሳለ የሚያጠቃችሁ እና ተራ ሰው በህግ ተይዟል አይደለም። ህግ እኮ ከሞቶች በኋላ ነው የሚደርሰው አይደለ እንዴ ስለዚያ በህግ የተያዘ የሚሆን አልሆነ ይሄ ልጅ ያላትን ነገር ልትሰማው ይገባል እና ቡሩኬም ደግሞ ያው መረጋጋት አለብህ እንደምትወዳትም ደጋግመህ እየነገርካት ነው በድርጊትም እያሳያት ነው ግን እሷም ያው ዛሬ ቅርታ ጠይቃለች ከዚህ በኋላ አላገኘውም ምትለኝን ሰማሁ አለች ግን መጀመሪያ ነው ነ ሀይሚንስ ሳስባት ቤተሰቦች ገና የልጅነት የሚሆን አለማወቅ የሚሆን አላውቅም ብቻ ይሄ ነገር እኮ ቀላል ነገር አይደለም እኮ አይደል ቀላል ጉዳይ አይደለም እግዚአብሔርን በሴትና በሚስትና በሀገር ቀልድ የለም እንደሚባለው ነው አለ እንዴ ብሩኬ ደግሞ ለትልቅ ዓላማ የሚፈልጋለሽ ከሆነች ማንም ሰው እንዲጠጋት ማንም ሰው እንዲያገኘት አይፈልግም ስለዛ ሀይሚ ደግሞ ብሩኬ የሚላትን ነገር እያዳመጠችው አይደለም አልፈርድበትም በእውነት አልፈርድበትም እንለያይ ቢል ራሱ ዛሬ ብሏል ቃል በቃል መለያየት አለብን ብሏል በቃ እወድሻለሁ በጣም እንደምወድሽ ታውቂያለሽ ግን ይሄ መጨረሻችን መሆን አለበት እኔ እና አንቺ መገናኘት የለብንም ን ያላት እና ብቻ ከባድ ነው። ቤተሰቦቼ ያው ሀይሚ ስላልሰማችሁ እኮ በቃ የምትለውን ነገር ምንም እየሰማችሁ አይደለም። እውነት እኔ ብሩኬ አሳዝነኛል። አሁን አሁን እውነት ታጋሽ ነው፣ ትቱ ነው ያዳምጣል ነገሮችን እንደውም እሱ ለመፍታት ብዙ ነገር አድርጓል እና ሀይሚ ደግሞ ይቅርታ መጠየቅ አንዳንዴ መሸነፍም ይመስላታል እና ብቻ የሀይሚ ነገር ቤተሰቦች ግራ ይገባል ግን ብሩኬ ዛሬ ደግሞ የመጨረሻ ውሳኔ በቃ ግራ ገብቶታል እግዚአብሔር ይወዳታል ትቷት አይተዋትም ሀይሚን እግዚአብሔር እንመላችሁ ስለሚወዳትም ነው እና ግን በጣም ከባድ ነው እና ግን ብሩኬም ብትረጋገ